እንደ ማህበረሰብ በጣም መታረም ያለበት እና በጣም ብዙ ክራይሲስ ውስጥ እያስገባን ያለ ነው። አንዳንድ ጊዜ እስማኤል የሚሄዱበት ጥግ ይሄ ወንዶችም ሴቶችም ናቸው። ማን መከሌ ከላይ የምትለው ምናምን አይደለም። የመጀመሪያዎቹ ሁለት ዓመታት በቃ ልጆቻቸው ለመዛ ፍርድ ሚያይግጡ በጣም በቃ በስሜት ነው የሚነዱት። ወንዶቹም ሴቶቹም ማለት ነው። እሱ ወደዚህ ይጎትታል፣ እሷ ወደዛ ትጎትታለች። መሀል ላይ ልጆቹ ይደፈራሉ። በጣም ነው የምታዝ ነው አንዳንድ ጊዜ በቤተሰብ እዛው ባለ ቤተሰብ አካል ይደፈራሉ። እነሱ እዛ እየተጓተቱ በጣም ጎበዝ ቶፕ ተማሪ ምናምን የነበሩት ጠቅላላ ወርደው ዘጭ። ልክ ሁለት ዓመት ሲሆን መንቃት ይጀምራሉ። በቃ ማለት ይሄ ያለ አይደል? በጣም ኢሞሽናል ያደረጋቸው ፓርት ሲለቃቸው፣ አዮ ሰው ትዳሩን ይከስራል። እንዴት ልጆቹን እንዴት ልጆችን ትከስራለ? በቃ ማለት ቆም ብሎ ማሰብ የሚያስፈልገው፣ ሲጀመር ውሉን እናስተካክለው፣ ገና ስንገባ አስተካክለን እንግባ። ይሄ ኢሹ ሌላ ኢሹ ብቻ እንዳይመስል የሚያመጣው ከሸሪአ ጋር የሸሪአ ምሁራን ኢቭን መደበኛ ፍርድ ቤት ሄዶ መፋታት ካይወርዳል ላይወርድ የሚል ኢሹ ላለሁ የሀላል የሀራም ኢሹ አለሁ። ገብተዋል አደል? አሁን አብዛኛዎቹ ሴቶች ውል ስለሌላቸው ማለት ያሳዝናል። ልጆች ሴቶቹ ንብረት አፍርተው ከልጅነት እስከ ከገጠር እስከ ከከተማ ንብረት አፍርተው የሚመጡበት እንትን ያሳዝናል። ልክ እንደሱ ሆኖ ሀብታም ሲሆን መጋዘን ሲቀያይር ቤት ሲቀያይር መኪና ምናምን ባለፋብሪካ ምናምን ሲሆን ያው ናቹራል ነው እንግዲህ። ወንዶች ለምን ሁለተኛ ሚስት ፈለጉ? ይሄ አላህ ሲሰራችሁ የሰራበት ጭቃ ስለሆነ እኛ ለምን ብለን አንጠይቅም። ገብተዋላል እሱ ታይፓችሁንም ስለሚያውቅ ነው ለምን ለሴቶች አልፈቀደም። እኛ የተሰራንበትን ጭቃ ጀሊሉ ያውቃል እኮ። እንደሱ ሲሆን እኔ በተቻለ መጠን ሴቶቹን በጣም ኢሞሽናል ከሚሆኑ በተቻለ መጠን ማኔጀብል እንዲሆን በተረጋጋ ሁኔታ ራሳቸውን ማለት ሰብሰብ አድርገው እንዲያስቡ፣ ልጆቻቸው እንዲያስቡ። አሁን በሁለቱ ፉክክር ንብረቱ ይወድማል፣ ጤና ያጣሉ። በቃ አብዛኛዎቹ የምታያቸው ወላሂ ይከሳስራሉ፣ በቃ ይከሳስራሉ። አይገልጸው በቤተሰብ ይከዱና ቤተሰባቸውን ጨምሮ ያጣሉ።